የጦር ሰራዊት ካፒቴን የሆነችው አንጃና ራትሮ እናቷ ሻንቲ ዲቪን በአሮጌ ሞተር ላይ ጭና ለቤታቸው የሚያስፈልጉ ቁሳቁሶችን ለመግዛት እየሄደችም ነበር። ትልቁ ሀያቷ ካኒክራቶር ደግሞ የዚህ ከተማ አስተዳዳሪ ነበረች። የእናቷ ፊት በደስታና በኩራት ተሞልቶ ነበር። ምክንያቱም እናትየዋ ሻንቲ ዴቭ ብቻዋን ሁለቱንም ሴት ልጆቿን አሳድጋ ለዚህ ደረጃ አብቅታለች። ትልቋ ልጇ ካኒክ ክራቶር ደግሞ በስራ ብዛት ወደ ቤት የምትመጣበት ጊዜ ያን ያህል አልነበራትም። እነሱ የሚሄድበት ሞተር የከተማውን ዳርቻ እያቋረጠ እያለ ከፊት ለፊታቸው በመንገዱ ላይ የፖሊስ መቆጣጠሪያ መከላከያ ተደርጎ ነበር። ኢንስፔክተር ራማካንት ሲንዴ እግሩን እንደ ኩራተኛ ሰው ዘርግቶ ጢሙን እያጣጣመ ተቀምጦ ነበር። ሁለት ፖሊሶች ደግሞ ሶሬሽና ራሚሽ ዱላዎቻቸውን መሬት ላይ እያማቱ መንገደኞችን እያስቆሙ ቅጣት እየጣሉ ገንዘብ በግድ እየሰበሰቡ ነበር። በዚያው ቅጽበት አንጃና ራትሮ እናቷ ሻንቲ ዴቪ ጋር በመሆን በአሮጌ ሞተራቸው እየቀረቧቸውም ነበር። መቆጣጠሪያውን ለመሻገር እንደሞከሩ ኢንስፔክተር ራማካንት ሲንዴ እጁን አነሳና ከሚቀመጥበት ቦታ ወርዶ በቁጣ ጮሆና እንዲህ አለ። አንቺ ልጅ ሞተሩን ወደ ጎን አቆሚ። ወዴት ነው የምትሮጪው? በጣም ቸኩለሻልም አላት። አንጃና ራትሮ በፍጹም በመረጋጋት ሞተሩን ወይንም እስኩተሩን አቆመች። በፍጹም ፊቷ ላይ ፍርሃት አልነበረም። እንዲህ አለችው አው ጌታዬ፣ ለቤታችን አስፈላጊ ነገሮችን ለመግዛት የሚሄደው ሰነዶችን ማየት ከፈለክ ሁሉም አሉን አለችው። ራማካንት ሲንዴ ወደ እሷ ተመልክቶ በሳቅ ፈረሰ። ኦ ጀግና ልትሆኚ ነዋ። ከኋላሽ ያለችው ደሞ ማናት? ይቺ አሮጊት ከየት የመጣችው? አላት። ኮንስታብል ሱሬሽ እየሳቀ እንዲህ አለ፣ ጌታዬ፣ በእርግጠኝነት የሆነ ድራማ እየሰራች ነው። ፊቷን የመልካም ሰው ለመምሰል እየሞከረች ነው ሁለተኛው ኮንስታብል ራሚሽ ደግሞ የበለጠ በስድብ ተናገረ። ጌታ የእነዚህ አሮጊትና ልጅ ፊት ብቻ ተመልከት፣ የሌብነት ባለሙያዎች ይመስላሉም። አላት አሮጊት የሚል ቃል የአንጃና ራትሮ ልብ ወጋው። አይኖቿ ቀሉ። ጥልቅ ትንፋሽ ወስዳ እንዲህ ስትል መለሰች፣ አነጋገርህን አስተካክል፣ እሷ እናቴ ናት። ሁሉም ሰነዶች አለን። አንተ ስራህን ብቻ ስራ ፖሊስ፣ እንደዚህ አይነት ቃል ለማንኛውም ሰው መናገር አያምርም። በዚህ ጊዜ ኢንስፔክተር ራማካንት ሲንዴ በቁጣ ነደደና ጮኸ። ዝምበይ አንቺን የመሰለች ልጅ ልታስተምርን ነው ህግ አታስተምርንም ማን ጥሩ ሰው እንደሆነና ማን እንዳልሆነ በደንብ እናውቃለን አላት ሰነዶችን አምጪ አንጃና ራቶር ከስኩተሩ መሳቢያ ውስጥ ፍቃዱንና ሰነዶችን አውጥታ ለኢንስፔክተር ራማካንት ሲንዴም ሰጠችው ራማካንት ሰነዶቹን ሲያይ በአየር ላይ ወርውሮ አኮረፈ አንቺ ደንቆሮ ልጅ ልታሞኝን እየሞከርሽ ነው ሐሰተኛ ወረቀቶችን አሳይተሽ እንዲህ ልታልፊ ያስበሻል ብልጥ ልትሆኝብን ነው አላት። አንጃና ራትሮ ተናደደችና ጌታዬ የቅጣት ወረቀቱን ብቻ ይቁረጡልን፣ እንደዚህ መለፍለፋችሁን አቆሙ። ከመጣው ጊዜ ጀምሮ ጊዜያችንንና ስሜታችንን እየረበሻችሁ ነው። ከዚህ ይልቅ ቅጣት እንቁረጥና እንክፈልም አለችው። ይህንን እንደሰማ ኢንስፔክተር ራማካን ሲንዴ ወደፊት መጣና ያለምንም አመንታት አንጃና ራትሮን ፊቷ ላይ በኃይለኛ ጥፊም መታት። የጥፊው ድምፅ በጣም በኃይለኛ ስለነበረ መንገዱ ሁሉ ጸጥ አለ። የአንጃና አይኖቿ በእንባ ሞሉ። ድንበር ላይ የጠላት ጥይት የገጠማት የጦር ሰራዊት መኮንን ዛሬ በራሷ ከተማ ውስጥ ዩኒፎርም በለበሱ ጉዳዮች እየተዋረደች ነበር። እናቷ ሻንቲ ዴፍ ጮኸች። ወደፊት ቀርባ ረልጄ ለምን መታሃት? አለችው። ፈጣሪን አትፈራም? አለችው። ራማካንት ሲንዴ ገፋትና ጮኸ፣ ዝም በይ አሮጊት፣ ሌላ ቃል ከተናገርሽ አንቺም እንዲህ ጥፊት ታገኛለሽ አላት። ኮንስታብል ሱሬሽና ራሜሽ በክፉ ሳቅ እየሳቁ ብልጥ ልትሆን ነበር አያቿ ታደለ። አሁን ግን ብልጠትሉ ጠፋ አለ። የአንጃና ራትሮ ደምን ፈሰሰ። እጇ ጥፊውን ለመመለስም ተነሳ፣ ግን እዚያ ቆመ። እነዚህም ፖሊሶች ብትመታቸው ነገሩ የበለጠ እንደሚባባስ ታውቃለች። አይኖቿ እንደ ፍም ይነደዱ ነበር። ግን ከፈሮቹ ዋዝም አሉ። ኢንስፔክተር ራማካንት ሲንዴም ጮኸ። ሁለቱንም ወደ ላንድ ክሩዘራቸው መኪና ውስጥ ጨምሮ ወደ ጣቢያ ወሰዷቸው። እዛ የፖሊስ ስልጣን ምን እንደሆነ እናሳያቸዋል። ልክ እንደ ዘራፊዎች፣ ሶስቱ ፖሊሶች እናትና ልጅን ገፍተው ወደ ጂፒ ማስገባትን ጀመሩ። በመንገድ ላይ ተመልካቾች ተሰብስበው ነበር። አንዳንዶቹ ሞባይላቸውን አውጥተው ቪዲዮ እየቀረጹ ነበር። ነገር ግን ወደፊት መጥቶ የሚናገር ማንም አልነበረም በዚህ ህዝብ ውስጥ አንድ ወጣት ዝም ብሎ ሁሉንም ነገር ይመሰግብ ነበር። ይህ ቪዲዮ ወደፊት የፖሊስ ዘራፊነት ድርጊትና ትልቅ ማዕበል እንደሚያነሳ አያውቁም ነበር። ጣቢያ ውስጥ አንጃና ሮትሪ እናቷን ድረቷ ላይ አቅፋ ተቀምጣ ነበር። ሻንቲ ዴቪ እያለቀሰች ነበር። በልጇ ፊት ላይ ያለውን የጥፊ ምልክት እያየች ስቅስቅ ብላ ታለቅስ ነበር። የአንጃና ራትሮ አይኖች ወደ ሰማይ ተተኩረዋል። ፊቷ ዝም ቢልም በልባ ውስጥ እሳት ተቀጣጥሏል። ይህንም ውርደት ዝም ብላ እንደማትቀበልም ታውቃለች። ፖሊስ ጣቢያ እንደደረሱ ራማካንት ሲንዲ ጢሙን እየነካ እንዲ ሲልም ጩኸ፣ ሁለቱንም ወደ እስር ቤት ውሰዷቸው። እስከ ነገ ጠዋት ድረስ ይታሰሩና ይታሹና ይወጣሉም አላቸው። ከዚያ ማን እንደሆኑ እናያለን። ኮንስታብል ሱሬሽና ራሚሽ እናትና ልጁን ገፍተው አንድ ሽታ ወዳለው ጠባብ ክፍል አስገብተውም ዘጉባቸው። በሩ እንደተዘጋ የሰቆቃ ድምፃቸው በግድግዳዎች ውስጥ ማስተጋባ። ግን እነዚህ ፖሊሶች ውጭ ሆነው ለቅ ማዕበል እንዳለ አያውቁም ነበር። ያ ማዕበል ፍንጭ ካገኘ የፖሊስ ጣቢያውን ጨምሮ ህይወታቸውን በሙሉ ያጠፋቸው ነበር። እናትየዋ ሻንቲ ዴቪ ያለቀሰች፣ ልጅ የት ነው የዘጉበት? አሁን ምን እንሆናልም አለች። አንጃና ራትሮም እናቷ ነቀፈቻት። በዓይኖቿ እንባ ነበሩ፣ ነገር ግን ድምጿ የብረት ጥንካሬ አክልም ነበር። እማየት ትጨነቂ እኔ አለሁልሽ። የጥቂት ጊዜ ጉዳይ ብቻ ነው፣ ሁሉም ነገር ደና ይሆናልም አለቻት። በጣቢያ ውስጥ ብዙ ጊዜ ለዲኤም ጽህፈት ቤት ሻይ የሚያቀርቡ አንድ ሻይ አቅራቢ ልጅ አንጃና ራትሮን አወቃት። ተንቀጠቀጠ። የአስተዳደሩ እመቤት ታናሽ እህት ነች። ነገር ግን በኢንስፔክተሩ ፍርሃት ምክንያት ምንም ማለት አልቻለም እና በጸጥታ ከቦታውም ሸሸ። ከጥቂት ቆይታ በኋላ አንድ ንዑስ ኢንስፔክተር በስካር ተውጦ ወደ እስር ቤቱ መጣ። በእጁ ጠርሙስ እያወዛወዘ እናንተ ሁለት ማን ናችሁ እንደ ትልቅ ቪአይፒ ትመስላላችሁ? እውነተኛ ስማችሁ የማትናገሩት ለምንድነው አለ አንጃና ራትሮ በንቀት ተመለከተችው ግን ምንም አልተናገረችም ነበር ሰካራሙ ሳብ ኢንስፔክተርም ተጨማሪ የተዛቡ ነገሮችን እያወራ ሄደም ቀስ በቀስ ሌሊቱ እየጨለመ መጣ በእስር ቤት ውስጥ የተሆነች ወት የእርጥበት ሽታና የመታፈን ስሜት እየጨመረ መጣ ሻንቲ የአስም ችግር ነበረባቸው። በዛ የመታፈን ድባብ ውስጥ መተንፈስ ከበዳቸው፣ በኃይል ማሳልም ጀመሩ። አንጃን አራት ሮ ደነገጠች። በሩን መምታት ጀመረች። እረ ባካችሁ በሩን ክፈቱልን፣ እናቴ እየታመመች ነው አለቻቸው። እባካችሁ ዶክተር ጥሩ፣ ደጋግማ ጠራች። ነገር ግን ድምጿ በፖሊስ ጣቢያ ድምፅም ተዋጠ። ከአንድ ፖሊስ ድምፅም ወጣ፣ ዝምብለሽ ተኚ፣ ድራማ አትስሪ። ከጥዋት በፊት ማንም በሩን አይከፍትልሽም አላት። የእናቷን ራስ ጭኗ ላይ አድርጋ ተቀመጠች። ጀርባውን እየዳበሰች ብርታት ተሰጣትም ነበር። ጎህ ሲቀድ ዓይኖቿ ከእንባና ከአቅም ማጣትም ቀልተዋል። አንድ የጦር ሰራዊት መኮንንና የከተማው አስተዳዳሪና በጨለማ ክፍል ውስጥ እታሰራቸውን እስካሁን ድረስ የዲስትሪክት ከፍተኛ ባለስልጣን አላወቁም ነበር። በሌላ በኩል በአስተዳደር ውስጥ መደናገጥ ጀምሮ ነበር። ዲኤም ካኒክራቱር ከጥዋት ጀምሮ ለናቷና ለእህቷ እየደወለም ነበር። ነገር ግን ሁለቱም ስልካቸው ዝግ ነበር። ሽፌሯን ወደ ቤት ስትልክ ከጧት ጀምሮ እንደወጡና እንዳልተመለሱ አወቁ። ካኒክራቱር ልብ ባልተጠበቀ ነገር ፍርሃት መሰማትም ጀመረ። በዛን ጊዜ አንድ ሰው ያንን ቪዲዮ በማህበራዊ ሚዲያ ላይም ለቀቀ። የፖሊስ ጥቃት፣ እናትና ሴት ልጅ በአደባባይ መሃል መንገድ ላይ ተዋርደው ወደ ፖሊስ ጣቢያ ሲገቡም ተመለከተ። ቪዲዮ እንደ እሳትም ተሰራጨ። ሰዎች በፖሊስ ላይ በቁጣ የተሞላ አስተያየታቸውን እየሰጡ ነበር። ያው ቪዲዮ በዋትሳፕ ግሩፖች በኩል እየተዘዋወረ ወደ ዲኤም ካኒክ ራቶል የግል ረዳት ደረሰ። ቪዲዮን ሲመለከት መሬት ከእግሩ ስር የጠፋ ያህልም ሆነ። በሚንቀጠቀጡ እጆች የፕሬዝዳንቷ እመቤት ቢሮ ላይ ማንኳኳ። ካኒክራቶርን በዚያን ጊዜ በአስፈላጊ ስብሰባ ላይም ነበረች። በምልክት እንዲቆይም አዘዘችው። ነገር ግን በእሱ ላይ ያለውን ፍርሃት አይታ፣ ካኒክራቶር ስብሰባውን አቆመችና ወደ ጎን ወደሚገኘው ክፍል ሄደችና ምንድን ነው ቪጋስ? ሁሉም ነገር ደህና አይደለም አለችው። ቪጋስ በሚንተባተም ድምፁ እመቤት፣ አንድ ቪዲዮ አለ። ካኒክራቶር ስልኩን በእጇ ወስዳ ቪዲዮውን ከፈተችው። ቪዲዮ እየገፋ ሲሄድ የካኒክራቶር ፊት ቀለም ተቀየረ። በርጋ አይኖቹ ውስጥ በመጀመሪያ መገረም፣ ከዚያ ቁጣና ከዚያም አሰቃቂ ማዕበልም ታየ። ኢንስፔክተር ራማካንት ሴንዴ የጦር ሰራዊት እህቷን አንጃና ራትሮን በትፊ ሲመታ ሲመለከት እጆቿ ተንቀጠቀጠ። ስልኩ ከእጇ ሊወድቅ ነበር። እናቷ ተወዳጅነት ድምጿን ከፍ አድርጋ የምትናገራትን እናቷን በመንገድ ላይ ስትለምን ታናሽ እህቷ የሀገሪቱ ኩራት የሆነችው ውድ አንጃናራትሮ ዛሬ አቅመቢሶና በመንገድ ላይ ቆማለች። የካኔ ክራቶር አይኖቿ በእንባ ተሞሉ፣ ግን ወዲያውኑ ሯሷን አረጋጋች። እሷም ባለስልጣን ነበረች። በዚህ ጊዜ በስሜት የመወሰድ መብት አልነበራትም። በውስጧ የነበረችው ልጅና እህት ቢታገሉባትም፣ በውስጧ ያለው ባለሥልጣን ግን ነቅቷል። ጥርሷን ነከሰችና ትንፋሿ ፈጠነ። ስብሰባ ላይ የነበሩት መኮንኖች፣ ይህ ስብሰባ እዚህ ያበቃል፣ ሁላችሁም መሄድ ትችላላችሁ ማለቻቸው። ሁሉም ከሄዱ በኋላ ለፒኤው እንዲህ አለችው፣ ቪካስ፣ ይህ የትኛው የፖሊስ ጣቢያ ጉዳይ እንደሆነና እናቴና እህቴ አሁን የት እንዳሉ እወቅ። በየደቂቃው ሪፖርት ትፈልጋለሁ። በድምጿ የነበረው ቅዝቃዜና ቁጣ የፒውን መንፈስም አስፈራው። ዛሬ በከተማ ውስጥ የብዙ ሰዎች ዩኒፎርም ወንበር የሚያስወግድ ትልቅ ማዕበል እንደሚመጣም ተገነዘበ። ካኒክራቱር ወንበር ላይ ተቀመጠችና ማሰብ ጀመረች። እኛን ለማሳደግ ህይወቷን የሰጠች እናቴና ይና ለእናቷ ሀገር ህይወትን በእጇ ይዛ የምትዞር እህቴን ይህን አይነት አያያዝ አገኙ። ዛሬ እነዚህ ዩኒፎርም የለበሱ ጉዳዮች የዚህ ከተማ መሆን ምን ማለት እንደሆነ አሳያቸዋለሁ፣ ማለች ዛሬ፣ ፍትህ ይወርዳል፣ መጪ ትውልዶቻቸውም የሚያስታውሱትም ይሆናል። በፖሊስ ጣቢያ ውስጥ ሌሊት እንዳስፈር ይህል ምን ማለፈ። የጥዋቱ የመጀመሪያ ብርሃን በእስር ቤቱ ትንሽ መስኮት በኩል ወደ ውስጥ ሲገባ የተስፋ ብርሃን ሳይሆን የበለጠ አቅም ማጣት ይዞ መጣ። የሻንቲ ዴቭ ሁኔታ አሁን የበለጠ ተባብሷል። መተንፈስ ከብዷቸው ነበር እና ለድካምም ስተዋል። አንጃና ራትሮ መሬት ላይ ተቀምጣ ነበር፣ እናቷ ጭና ላይም ስታለች። ለሊቱን ሙሉ ቢማጸኑም አንድ ብርጭቆ ውሃ እንኳን ማንም አልሰጣቸውም ነበር። አንድ ፖሊስ አጠገባቸው አለፈ። አንጃና ራትሮ እንደገና ደፍረቷን ሰበሰበች። ወንድሜ እባክ አንድ ጊዜ ዶክተር ጥሩ አለች፣ የእናት ህይወት አደጋ ላይ ነው። ፖሊስ በንቀት ተመለከታቸው። ለወንጀለኞች ዶክተር አንጠራም፣ ብትሞቱም አንድ ቁጥር ይቀነሳልም አላቸው። እነዚህ ቃላት የአንጃና ራትሮ ልብ እንደ መርዝ መወጊያ ወጉት። ነፍሷ ላይ እንደ ተጎዳች ተሰማት። አሁንም ዝም አለች። በአይኖቿ ውስጥ እንባ ሳይሆን እንደ እሳት ጎመራ ሊፈነዳ የሚጠባበቅ የጦር ሰራዊት ቅስቃዛ ቁጣ ነበር። ይህ በእንዲህ እንዳለ ከፖሊስ ጣቢያ ውጪ ያለው ሁኔታ መለወጥ ጀመረ። ያ ተሰራጭቶ የነበረው ቪዲዮ በከተማው ብቻ ሳይሆን በመላው ክልልም ተሰራጨ። ሰዎች በማህበራዊ ሚዲያ ላይ የሥርዓቱ እውነተኛ ገጽታም ይሄ ነው ብለው ይጽፉ ነበር። ይህም በዚህ ቤተሰብ ሰብ ላይ ከሆነ በተራው ሰው ላይ ምን ይከሰታል በማለት የሚዲያ ጣቢያዎች ዜናቸውን አግኝተው ነበር። የሪፖርተሮች መኪናዎች ከፖሊስ ጣቢያ ውጭ መከማቸትም ጀመሩ። ማንም ወደ ውስጥ እንዲገባ አልተፈቀደለትም ነበር። ነገር ግን ካሜራዎች ከውጭ ያለውን እያንዳንዱን እንቅስቃሴ ይመዘግቡ ነበር። የፖሊስ ጣቢያ ኢንስፔክተር ራማካንት ሲንዴ ምንም ሳያውቅ ቢሮ ውስጥ ተቀምጦ ሻይ ይጎነጭ ነበር። ለሁለት እምቢተኛ ሴቶች ትምህርት በማስተማር ትልቅ ነገር እንደሰራ ያስብ ነበር። ያንን ጊዜ ሞባይሉ ጠራ። ስክሪኑ ላይ ኤኤስፒ ጌታዬ የሚል ስምም ነበር። በትቢቱ ስልኩን አንስቶ። ጆይ ሂንድ ጌታዬም አለው። ከሌላኛው ወቅን የኢንስፔክተሩ የተናደደ ድምፅም ወጣ። ራማካንት ትናንት ምሽት በጣቢያ ልዩ የሆነ እስር ተፈጽሟል፣ እንዲህ አለው። ኢንስፔክተሩ ደረቱን ነፍቶ አዎ ጌታዬ፣ ሁለት ሴቶችን ይዘን ነበር። በስኩተር ላይ ነበሩ፣ ትዕቢት እያሳዩ ነበር። ጠርጥረን ወደ እስር ቤት ጨመርናቸው። ጠዋት ላይ ቁጣቸው ይበርዳልም አለ። የስፒው ድምፅም ወደ ጩኸት ተለወጠ። አበላሸው እነዚያ ሁለት ሴቶች የሌላ ሰው ሳይሆኑ የዚህ ወረዳ ዲኤም ካኒ ክራቶርና የአርሚ መቆነን እህት ናቸው፣ እና ያ ቪዲዮ በመላው ሀገሪቱ እየተዘዋወረ ነው። ጉዳዩ ጠቅላይ ሚኒስትሩ ጋርም ደርሷል። የዲኤሙ ቤተሰብ እስር ቤት ዘግተ ተሳድበሃል፣ በጥፊ መታሃል፣ በምን ስልጣነ አንተ ደንቆም አለው ስልኩ ከኢንስፔክተር ራማካንት ሲንዲ እጅ ሊያመልጥ ትንሽ ቀርቦ ነበር። ፊቱ ደሞ ጠፋ፣ ልክ እንደተጨመቀ በሚንተባተብ ድምጽ እንዲያለ ጌታዬ ጌታዬ አላወቅንም ነበር፣ አልነገሩንም ጌታዬ፣ ስህተት ሰርተናል፣ እባክህ ይቅር በለንም፣ አለው። ኤያስቢው እየጮኸ አሁን ለጠቅላይ ሚኒስትርና ለዋና ጸሐፊ መልስ መስጠት ይኖርብሃል። አሁኑን አውጧቸው። የሆነ ነገር ቢደርስባቸው በሕይወትህ እቀብረሃለሁ። ስልኩ ተቋረጠ። የኢንስፔክተር ራማካንት ሲንዲ ዓለም እየተሽከረከረም ነበር። እንደ እብድ ከወንበሩ ተነስቶ ወደ እስር ቤቱ ሮጠ። ቁልፉን አምጡ በፍጥነት በሮ ከፈቱ። አንድ ፖሊስ እየሮጠ ቁልፉን ይዞ መጣ። በሮም ተከፈተ። ውስጡ ያለውን ትዕይንት ሲመለከቱ የኢንስፔክተሩ ነፍስ ተንቀጠቀጠች። አንጃና ራቶር መሬት ላይ ተቀምጣ ነበር። እናቷ ጭኗ ላይ ራሷን ስታለች። ኢንስፔክተሩ ወደ ውስጥ ሮጦ ገባና እጆቹን አጣምሮ መማጽን ጀመረ። መቤትም መቤት፣ ይቅር በይም። ማን እንደሆኑሽ በእውነት አላወቅንም። ለምን አልነገርሽንም? አንጃና ራቶር ምንም መልስ አልሰጠችም። የእናቷን የልብ ምት ተመለከተች። በጣም ደካማ ነበር። ኢንስፔክተሩ እንዲንቀጠቀጥ የሚያደርግ እይታም ተመለከተች። አምቡላንስ ጥራ። ድምጿ የጦር ሰራዊት ትእዛዝም ነበር። ኢንስፔክተሩ በሚንቀጠቀጥ እጆቹ ስልኩን አውጥቶ ለአምቡላንስም ደወለ። በአምስት ደቂቃ ውስጥ አምቡላንስ ፖሊስ ጣቢያ ላይም ደረሰ። ሻንቲ ዴቭ በሐኪም ማስተኛ ላይም ተኛች። አንጃና ራትሮም አብሯቸው ወደ አምቡላንስ ገባች። ከጣቢያው እንደወጡ ሚዲያውም ከበባቸው። የካሜራው ብልጭታዎችና የጥያቄዎች ናዳም ተጀመሩ። እመቤት ፖሊስ እንደደበደባችሁና ሌሊቱም ሙሉ በእስር ቤት ውስጥ እንዳስቀመጣችሁ እውነት ነው አላቸው። ማንነታችሁን ሆን ብላችሁ ደብቃችሁ ነበር? በበዳዮች ላይ እርምጃ ተወስዳላችሁም? ብለውም ጠየቋቸው። አንጃና ራትሮ ለማንኛውም ጥያቄ መልስ አልሰጠችም ነበር። አይኖቿ በእናቷ ላይ ብቻም ነበር። መጀመሪያ ላይ ወደ ሆስፒታል ወሰዷት፣ ስለ ቀሪው በኋላ እናወራለንም አለች። ሆስፒታል ሲደርሱ የሻንቲ ዴፍ ሁኔታ ይበልጥ አሳሳቢም ሆነ። በቀጥታ ወደ ከፍተኛ እንክብካቤ ክፍል አይሲዩ ገቡ። ዶክተሩ የመታፈንና የአእምሮ ጉዳት በመድረስ ከባድ የአስም ጥቃት እንደደረሰባቸውም ገልጿል። እድሜያቸውን ከግምት ውስጥ በማስገባት ሁኔታው አሳሳቢ ነበር። ይህንን ስሰማ እስካሁን ድረስ እንደ ድንጋይ የጠነከረችው አንጃና ራቶር ተሰበረች። በሆስፒታል ኮሪደር ውስጥ ወንበር ላይ ተቀምጣ እንባዋን ለማስቆም በከንቱ ትሞክርም ነበር። በዚያን ጊዜ ዲኤም ሚካኒክ ራቶር ደረሰች። እህቷን በዚህ ሁኔታ ስትመለከት ሮጣ አቀፈቻት፣ ሁለቱም መወቶቹ ተጣብቀው አለቀሱ። እህቴ ይህ ሁሉ እንዴት ሆነ? ለምን አልደወልሽም አለቻት ካኒክራቶር እያለቀሰች ጠየቀች አንጃና ራቶር እያለቀሰች እህቲ ስልካችንን ነጥቀውናል እናቴ ላይ የሆነ ነገር ቢፈጠር ራሴን ይቅር አልልም አለች ካኒክራቶር እህቷን እንባ ጠረገች በእናቷ ላይ ምንም አይደርስም እና ይህንን ያደረጉትን የእጃቸውን ያገኛሉ፣ ምክንያቱም የህይወታቸው ትልቅ ቅጣት አሁን ሊጀምር ነውም አለች። ከጥቂት ቆይታ በኋላ ኤስፒው እና ጂአይፒው እና ሌሎች የዲስትሪክት ከፍተኛ መኮንኖች ወደ ሆስፒታልም ደረሱ። ኤስፒው ወደፊት ቀርቦ እጁን አጣመረ። እመቤት በጣም አፍረናል፣ ማንነትሽን አላወቅንም፣ ትልቅ ስህተታችን ነውም አላት። ሳብ ኢንስፔክተርና ሁለቱም ኮንስታብሎች ወዲያውኑ አግደናል ክስም ተመዝግቡባቸዋልም፣ አለች ካኒክራቱር ወደ እነሱ ዙር ብላ ተመለከተች። በአይኖቿ ውስጥ እንባ ሳይሆን የሚንቀለቀል እሳትም ነበር። አይ ኤስፒ ጌታዬ ይህ ስህተት ሳይሆን ወንጀል ነው አለች። ማንነትን በማወቅ ብቻ ክብር መስጠት የስርዓታችሁ ልማድ ከሆነ የስርዓት ሳይሆን ባህርነት ነውም፣ አለቻቸው። እህቴ ማንነቷን ያልነገረቻችሁ እናንተ በተራ ሰው ላይ ምን እንደምትሰሩ ለማየትም ነበር እና ዛሬ አይታለች። ድብደባ፣ መጥፎ ምግባር፣ ውርደትና ወደ ሞት አፋፍ መግፋት ኤስፒው ራሱን አጎነበሰ። ስተ ሰርተናል መቤት ይቅርበይንም አላት። የካኔክራቶር ድምፅ ይበልጥም ጠነከረ ይቅርታ ፖሊስ ስልጣን የሚያገኘው ከኢንፎርም ሳይሆን ከሰብአዊነት መሆኑ ስትረዳ ነው፣ ማሻሻ የሚመጣውም አለች። በዛን ጊዜ ዶክተር ወጥቶ የሻንቲዲቭ ሁኔታ አሁን የተረጋጋ መሆኑን ገለጸ። ሆኖም ለጥቂት ቀናት በአይሲዩ ውስጥ መቆየት አለባቸው፣ ማለትም በሆስፒታል ውስጥ መቆየት አለባቸው። ይህንን ሲሰሙ ሁለቱ ምዕቶች የእፎይታ ትንፋሽ ወሰዱ። በዚያ ምሽት በዲኤም ጽሕፈት ቤት ላይ የጋዜጣዊ መግለጫ ተጠራ። ካኒክራቶር ራሷ በመገናኛ ብዙሃን ፊት ቀርባ እንዲህ አለች፦ አዎ ትናንት ማታ ፖሊስ በእናቴና በእህቴ ላይ መጥፎ ምግባር መፈጸሙ እውነት ነው። ነገር ግን ይሄ ታሪክ የኔ ብቻ አይደለም። በየቀኑ ፖሊስ ጣቢያዎች ውርደትን የሚቀበል የዚህ ወረዳ እያንዳንዱ ተራ ዜጋ ታሪክ ነው። ስለዚህ ዛሬ በነዚህ ፖሊሶች ላይ ብቻ ሳይሆን በዚህ በበሰበሰ ስርዓት ጦርነት እናውጃለን። የዲስትሪክት ፖሊሶች ሙሉ የሰብአዊነትና የርኅራኄ ስልጣን ይሰጣቸዋል። እያንዳንዱ ፖሊስ ጣቢያ ያልታቀደ ፍተሻ ይደረግበታል። እንደዚህ ያለ ቅሬታ በተገኘበት ቦታ ሁሉ ማገድ ብቻ ሳይሆን ቀጥተኛ ከሥራ ማባረርም ይሆናል። መላው ክልልም ተደናገጠ። የቤተሰቧን ውርደት መላውን ስርዓት ለማሻሻል እንደ መሳሪያ የተቀመጠች ነበር። ግን ታሪኩ እዚህ አላበቃም። እያንዳንዱ ሰዎች በዚህ ክስተት በጣም ተበሳጭተው ነበር። በፖሊስ ምርመራ ውስጥ ይህ ትርኢት ነው ብሎ የሚያስብ አንዳንድ መኮንኖችም ነበሩ። አንዳንድ ፖለቲከኞችም ተጨንቀው ነበር፣ ምክንያቱም የስርዓቱ ጉድለቶች ከተጋለጠ ጠንካራ መሰረታቸው ሊናወጥ ይችላል። በቀጣዮቹ ጥቂት ቀናት ውስጥ በካኒካራቶር ላይ የሐሰት ቅሬታዎች፣ ጫናዎችና የመዘባበሩ ወሬዎች መሰራጨት ጀመሩ። ካኒክራቶር የዚህን ሴራ መረብ ማምለጥ ይችል ይሆን? በእውነት ይህንን ጦርነት ማሸነፍ ትችል ይሆን? ይህንን ውጊያ የአንድ የከተማው አስተዳዳሪ ብቻ ሳይሆን የሁለት እህቶችም ነበር። አንዷ በሕግ የምትዋጋ ሌላኛው፣ ደግሞ ችግር ውስጥ ሁሉ ከእሷ ጋርም ቆመች። በሆስፒታል ውስጥ ደብዘዝ ያለ ሰማያዊ ብርሃንም ነበር። ሻንቲ ዴቭ የማሽኖች ድምጽ እየሰማችም ተኝተዋል። ፊታቸው ላይ የኦክሲጂን ጭንብል ነበር። አተነፋፋሳቸው ቀደም ሲል ከነበረው ይበልጥ የተረጋጋ ነበር። በአጠገባቸው የተቀመጡት ካኒክራቶርና አንጃናራቶር እናታቸውን በሰጥታ ይመለከቱ ነበር። ያለፉት 24 ሰዓታት ዓለማቸውን አናውጣውት ነበር። መላውን ወረዳ የምትመራ አንዷ ሴት ልጇ ዛሬ አቅመ ቢስ ሆና ተሰንባት። የሀገሪቱን ጠላቶች የማትፈራው ሌላዋ ሴት ልጅ ደግሞ የእናቷን ሁኔታ እያየች በውስጧ ትንቀጠቀጥም ነበር። የካኒክራቶር ስልክ ያለማቋረጥ ትጮኸም ነበር። ከጠቅላይ ሚኒስትር ጽህፈት ቤት፣ ከዋና ጸሐፊ፣ ከሰብአዊ መብቶች ኮሚሽን፣ ከሁሉም ትላልቅ ቦታዎች ጥሪዎች ነበሩ። ነገር ግን ካኒክራቶር ማንኛውንም ስልክ አላነሳቸውም። እሷ እስክትናገር ድረስ ምንም አይነት የቢሮ ሥራ ወይም እሷ እንዳይመጣ ለግል ረዳቷ ጥብቅ መመሪያ ሰታም ነበር። በዚያ በኩል በከተማ ውስጥ ትልቅ ነውጥ ተነስቷል። ስለተሰራጩ ስራጩ ቪዲዮችና የፕሬዝዳንቷ ጋዜጣዊ መግለጫ እንደ እሳት ተሰራጭቶም ነበር። ሰዎች ወደ ጎዳና ወጡ። ሁላችም ከመንግስታችን ጋር ነን፣ የፖሊስ አምባገንነት አይሰራም የሚሉ መፈክሮች ይሰሙ ነበር። በሚዲያ ጣቢያዎች ላይ ሞቅ ያለ ክርክርም ነበር። አንዳንድ ጋዜጠኞች ይህንን የካኒክራቶር ደፋር እርምጃ ብለውም ሲጠሩት፣ ሌሎች ተችዎች ደግሞ የህዝቡ ርህራሄ ለማግኘት የተሰራ ድራማ ነው የሚሉ ነበር። የካኒክራቶር ተቃሚዎችም ንቁ ሆነውም ነበር። ኢንስፔክተር ራማካንት ሲንዲ የመሰሉ ፖሊሶች የሚሸፍኗቸው ህገወጥ ተግባራት የነበሩት የከተማዋ ኃይል ተወካይ ባለዋንት ላይ ለጋዜጠኞች መግለጫ ሲሰጡ የሁሉ በጥንቃቄ የታሰበበት ትርኢት ነው፣ ባለስልጣኖች አሁን ድራማ በመስራት ህዝቡን እያሞኙ ነው አሉ። የውስጥ ጉዳዩ ሚኒስቴር ከፍተኛ ምርመራ እንዲያደርግ እንጠይቃለን። ፖለቲካ ክበብ ይህ ጉዳይ ለአስተዳዳሪው ይልቅ ወደ ፖለቲካዊነት እየተለወጠ ነውም አሉ። በዋና ከተማ ውስጥ የካኒ ክራቱር እርምጃ የተወያየበት ከፍተኛ ደረጃ ስብሰባም ተጠራ። አንዳንድ ከፍተኛ ባለስልጣናት እያንዳንዱ ባለስልጣናት በተራ ሰው መስሎ የስርዓቱን ጉድለት ማጋለጥም ጀመረ። ስርዓቱን የሚመራው ማን ነው? አሉ። ነገር ግን አንዳንድ ታማኝ መኮንኖች የካኒ ክራቱርን ደግፈዋል። ፕሬዝዳንቷ እመቤት ይህንን እርምጃ ባትወስድ ኑሮ ፖሊስ ጣቢያዎች ውስጥ ያለው የህግ ወጥ ፈጽሞ ይፋ ባልሆነም ነበር። ይህ በእንዲህ እንዳለ ኢንስፔክተሩ ራማካንት ሲንዲ ሰካራሙ ሳብ ኢንስፔክተር እና ሁለቱም ኮንስታብሎች ታግደው ነበር። አሁን ግን ሴራቸው ከጥይንት በስተጀርባ እየተሸረበ ነበር። ማታ ላይ ካኒክራቶር ከሆስፒታል ስትወጣ ሚዲያው ከበባት። እመቤት እየተዘዋወሩ ነው። ማንኛውም ማስፈራራ እየደረሱት ነው ማለት ካኒክራቶር፣ ቆማ እንዲህ አለች። ስለ ቦታይም ሆነ ስለ ዝውውር አልጨነቅም ዝ በስርዓት ውስጥ ማሻሻል የሚመጣ ከሆነ አስር ጊዜ ለመዘዋወር ዝግጁ ነኝ። ነገር ግን እንደ እናቴ ያለች እያንዳንድ እናት ፍትህ ማግኘት አለባቸው። በዚያ ምሽት ካኒክራቶር ወደ መንግስት መኖሪያ ቤት አልሄደችም። በቀጥታ ወደ ወረዳው የቁጥጥር ክፍልም ሄደች። እዛ የእይታ ቡድናን ጦር እንዲህ አለች። የዲስትሪክቱ የሁሉም ፖሊስ ጣቢያዎች የቅርብ ጊዜ ስድስት ወራት ቅሬታዎች ሙሉ ሪፖርት ትፈልጋለሁ። ስንት ክሶች ተመዘገቡ?

ታስረው ተፈቱ። የትኛው ጣቢያ ከፍተኛ የሰማዊ መብት ጥሰት ቅሬታዎች አሏቸው? እያንዳንዱ ዝርዝር እፈልጋለሁ ማለች። ሙሉ ቡድን ወዲያውኑ ስራውን ጀመረ። በመቶዎች የሚቆጠሩ መዝገቦችና የኮምፒውተር መረጃዎች መፈተሽም ጀመሩ። ካኒክራቶር ሌሊቱን ሙሉ ተቀምጣ እያንዳንዱ ሪፖርት አነበበች። ጥዋት ላይ አስፈሪ ምስል በአይኖቿ ፊት ላይም ነበር። 12 ፖሊስ ጣቢያዎች ለይታ የፖሊስ እንግልትና የሙስና ጉዳዮች ከፍተኛ የነበሩባቸው። በማግስቱ ጥዋት 3 ሰዓት ላይ ለሁሉም የዲስትሪክት የጣቢያ ኃላፊ አስቸኳይ ቪዲዮ ኮንፈረንስ ስብሰባ ተጠራ። ካኒክራቶር በስክሪኑ ላይ ስትታይ እንቅልፍ በአይኖቿ ውስጥ ይታይ ነበር፣ ግን ልዩ ብርታት ነበራት። ሁላችሁም በኔ ላይ በደረሰው ነገር እንደተገረማችሁ አውቃለሁ፣ ግን ያ የግል ውርደቴ አልነበረም። እናንተ ሁላችሁም የምትመሩት የሥርዓቱ እውነተኛ ገጽታ ነበር። ከዛሬ ጀምሮ እያንዳንዱ የፖሊስ ጣቢያ የቅሬታ መዝገቦች በይፋ ማሳወቅ ይኖርባቸዋል እና በየአስራ አምስት ቀኑ እኔ ራሴ የምገኝበት የህዝብ ችሎት በእያንዳንዱ ጣቢያ ይኖራልም አለች። አንዳንድ የጣቢያ ኃላፊዎች ምኞ ተሰማቸው። አንዳንዱ በድፍረት እመቤት፣ ይህ የሰራተኞችን ሞላር ይሰብራልም አለ። ፍትህን በመከላከል ሞራል የሚገባ ከሆነ እንዲህ ያለውን ሞላር መስበር የተሻለ ነውም አለች። ሌላ ትእዛዝም ሰጠች። የእያንዳንዱ ፖሊስ ጣቢያ የሲሲቲቪ ካሜራ በቀጥታ ስርጭት ካሁን በኋላ ከፕሬዚዳንት ሲሚንት ስፌት ቤት እና ከኢኤስፒ ስፈት ቤት ጋራም ይገናኛል። ማንኛውንም ከሳሽ ወደ ጣቢያ የገባበትና የወጣበት ጊዜም ይመዘገባል። ማንኛውም ሰው አትጋቢ መኪና ሳይኖር ከአንዲ ሰዓት በላይ በጣቢያ ተቀምጦ ባለስልጣኑ ላይ ቀጥተኛ እርምጃም ይወስዳል። ይህ የአስተዳደር አብዮት መጀመሪያ ነበር። ድምሱ በመላው ክልል ይሰማ ጀመር። ነገር ግን እንደሚታወቀው የማሻሻያ መንገዶች ቀላል አይደሉም። ከዋናው ከተማው ትዛዝም መጣ፣ ወዲያውኑ ትዛውራለች። ምክንያቱ የተገለጸው የዲኤም የግል እንቅስቃሴዎች የአስተዳደሩን ስም አበላሽተዋል በሚል ነበር። ይህ ዜና እንደወጣ በወረዳ ውስጥ ሁከት ተነሳ። ሰዎች ወደ ጎዳና ወጡ። ነጋዴዎች፣ አስተማሪዎች፣ ተማሪዎች፣ ገበሬዎች ሁሉም የካኒ ክራቶርን ደግፈውም ቆሙ። አትዘዋወሩ ክብር ስጡ የሚል መፈክሮች ይሰሙ ነበር። በማህበራዊ ሚዲያ ላይ ይህንን በእንዲህ እንዳለ ከሆስፒታል የተገኘ ዜና የሻንቲ ዲፍጢና እየተሻሻለ መምጣቷንና ከስንፈት መመለሷንም ነበር። ካኒክራቶርና አንጃና ራቶር ወዲያውኑ ወደ እናታቸውም ሄዱ። ሻንቲ ዴቭ በድካማ ድምፅ ልጅ የምትተርፍ አልመሰለኝም መስረኝም ነበር ግል ሁኑ ነገር ተዋጋሽም አለቻት። ካኒክራቶርም የእናቷን እጅ ያዘች፣ እማዬ ይህ ውጊያ የኛ ብቻ አይደለም፣ የሀገሪቱ የያንዳንዱ እናትና ሴት ልጅ ነው። አሁን ጥያቄው ይህ የህዝብ ድጋፍ የመንግሥትን ውሳኔ መለወጥ ይችላል ወይስ ካኒክራቶር የስራዋን ዋጋ ከፍላ ይህንን ውጊያ ትጨርሳለች የሚለውም ነበር። ጠዋት ሁለት ሰዓት ላይም ነበር። በሆስፒታል ክፍል ውስጥ ሻንቲ ዴ የተሻለ ስሜትም ተሰማት። ከፊቷ ባለው ጠረጴዛ ላይ ባሉት ጋዜጦች ላይ የልጆች ታሪክ ዋና ርዕስም ነበር። ነገር ግን የካኒ ክራቶር እጅ የያዘችው ወረቀት የጋዜጣ መቆራረጥ ሳይሆን የዝውውር ትዕዛዝ ቅጂም ነበር። የወረዳው አስተዳደር ወንያውኑ እንዲዘዋወር ተደርገዋል። ከታች የጠቅላይ ሚኒስትር ጽፈት ቤት ማህተም ነበር። ካኒክራቶር ወረቀቱን ተመለከተች። በፊቷ ላይ ሐዘን ወይም ቁጣ አልነበረም። ስልጣንን መቃወም ዋጋ እንዳለው ታውቃለች። ነገር ግን እናቷና እህቷ ከከፈሉት ዋጋ አንጻር ይህ የዝውውር ትእዛዝ ምንም አልነበረ ማለት። በዚያን ጊዜ ስልኳ ጠራ። ጥሪው ከጠቅላይ ሚኒስትር ጽፈት ቤትም ነበር። እመቤት ወደ ዋና ከተማው ተጠርተሻል። ጠቅላይ ሚኒስትሩ ራሳቸው ሊያነጋግሩሽ ይፈልጋሉም አሏት። ካኒክራቶር በእርጋታ መለሰች። ሆስፒታል በቀጥታ ወጣለሁ፣ ከሰዓት በኋላ ደርሳለሁ። ሻንቲ ዴፍ ሁሉም ነገር ሰምተዋል። የልጇን እጅ ይዘው ልጅ በሠራሹ ነገር እኮራለሁ። ዝምታሽ ለነዚህ የማይሰሙ ድምጽም ሰጥቷቸዋል አለች። የትም ቦታ ብትሆኚ ለፍትህ ብቻ እንደዚህ ቁሚ። ካኒክራቶር የእናቷ ንግር ስማ ወደ ዋናው ከተማ አመራች። በመንገዷ ሁሉ ያው ትዕይንት በአይኖቿ ፊት እየተሽከረከሩ ነበር፣ የእናቷ ጩኸትና የእስር ቤት ጨለማ። ዋና ከተማው እንደደረሰች ወደ ጠቅላይ ሚኒስትሩ ጽፈት ቤትም ተወሰደች። ጠቅላይ ሚኒስትሩ ልምድ ያላቸው መሪ ነበሩ። ካኒክራቶርን እንዳዩት የሰራሽው ነገር ልዩ ነው። ነገር ግን እርምጃሽ ሁለት ፈተናዎች አስከትለዋል። በአንድ በኩል የህዝብ እምነት በአንቺ ላይም ጨምሯል በሌላ በኩል መላው የፖሊስ ኃይልም ተረብሿል። የምትፈልጊው በአደባባይ መውጣትና አላማሽ ማንንም ማዋረድ ሳይሆን ስርዓቱን ማሻሻል እንደሆነ እንድትናገሪ ነው አላት። ካኒክራቶር በርጋ ድምጽ መለሰች፣ ይህንን ከዚህ ቀድሞም ተናግሬዋለሁ። እርምጃዬ ማንንም ለማሳፈር ሳይሆን እውነትን ለማጋለጥ ብቻ ነው። ከፈለጉ ህዝቡን እንደገና ለማናገር ዝግጁ ነኝ። ጠቅላይ ሚኒስትሩ፣ በጣም ጥሩ። ዛሬ ምሽት የጋዜጣዊ መግለጫ አዘጋጅተናል እና አዎ ስለ ዝውውርሽ እንደገና እያሰብንበት ነው። ምሽት ላይ በከተማው ትልቅ አዳራሽ በሺዎች የሚቆጠሩ ሰዎች ተሰብስበው ነበር። ሚዲያ፣ ሚኒስትሮች፣ ባለሥልጣናትና ተራው ህዝብ ሁሉም እዚያ ነበሩ። ካኒክራቶር ብቻዋን መድረክ ላይ ቆማ ነበር። ማይኩን አንስታ መናገር ጀመረች። እኔ ጀግና አይደለሁም። እኔ ራሷን አንድ ጥያቄ የምትጠይቅ ባለሥልጣን ነኝ። ህገ መንግሥቱ ከኔ የሚጠብቀውን እየሠራው ነው። ያ አንድ ክስተት አይኖቿን ከፈተ። ፖሊስ የማህበረሰቦቿን የጀርባ አጥንት መሆኗም አምኗል ነገር ግን በጀርባ አጥንት ውስጥ ሙስና ትዕቢትና ጥቂት ሲሰፍን መላ ማህበረሰብ ሽባ ይሆናል አላማዬ ማንንም የማጥፋት ሳይሆን ማሻሻያ ማምጣት ነው ነበርም አለች ዛሬ ለሁላችሁም ቃል ገባላችኋለሁ፣ ወደ አገሪቱ የትኛውን ትግል ሁል ጊዜ ለፍትህ ይሆናል። ለቦታ ሳይሆን ለመሮቼ ይቆማለሁ። መላው አዳራሽ በጭብጨባ ማስተጋባ። ከመድረክ ከወጣች በኋላ ሚኒስትር ራሳቸው መድረክ ላይ ወጡና ይዲም መቤዝ ዝውውር እንሰርዛለን እና በተጨማሪም በመላው ክልል በመላው ክልሉ የሰብአዊ ክብር ስርዓት ዘመቻ እንጀምራለን። በዚህ ስር ሰብአዊ ምግባር በሁሉም ፖሊስ ጣቢያዎች ውስጥ ግዴታ ይሆናል። የዚህ ዘመቻ መሪ ደግሞ ዴም ካኒክራቱ እራሷ ትሆናለች ሲሉ አወጁ። ከህዝቡ መካከል አንድ ወጣት ጮኸ፣ አሁን ስርዓቱ ይለወጣል። በዚያ ምሽት ካኒክራቶርና አንጃናራቶር ወደ እናታቸው ወደ ሆስፒታል ሲመለሱ የሻንቲ ዴቭ አይኖች በኩራት እምባ ነበሩ። የሁለቱንም ሴት ልጆቻቸውን እጅ ይዘው እንዲህ አሉ። አንዷ ሀገርን ትጠብቃለች፣ ሌላዋ ደግሞ ወረዳውን ታስተዳድራለች። ሁለቱም አብረው ሲቆሙ ኢፍትሃዊነት ቦታ የለውም አለች። በማግስቱ ካኒክራቶር ተልኳን ጀመረች። ያለምንም አጃቢ ወደ ፖሊስ ጣቢያ መጎብኘትም ጀመረች። በአንድ ወር ጊዜ ውስጥ የዲስትሪክቱ ምስል መለወጥ ጀምሮ ነበር። በፖሊስ ጣቢያዎች ውስጥ አሁን ፍርሃት ሳይሆን የአክብሮት ድባብም ሰፈነ። ፖሊሶች ፈገግታ በተሞላበት መልኩ ሰዎችን መናገርም ጀመሩ። እና ሻንቲዴቭ በአንድ ወቅት በእስር ቤት ውስጥ ስትሰቃይ የነበረችው አሁን በኩራት ለሁሉም ሰው ልጆች መኮንኖች ብቻ ሳይሆን ጨለማን የሚገነጥል የፍትህ ችቦ መሆናቸውን ተናግረዋል። ታሪኩ እዚህ ያበቃል። ነገር ግን በአንድ ጠንካራ ትምህርት፣ በእውነት መንገድ ላይ ብቻንም ብትቆም አንተ ያለህ አንድ ብልሽታ ሙሉን ስርዓት የነደደውን እሳት ማጥፋት ኃይል አለው። እውነት ሁል ጊዜም ያሸንፋል። ይህን ታሪክ እንዴት ተመለከታችሁት? ይህን ታሪክ ከተመቻችሁ ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።